በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አሌሉያ መርበፍኖ ኢትዮጵያውያን በፊቱ ይሰግዳሉ ተብሎ በመዝሙር ምዕራፍ 7 አንድ ቁጥር ዘጠኝ ላይ እንደተጻፈው ከጥበበኞች መሃል አንዷ ሆና የተስፋው ቃል እውን ሲሆን በዐይኖቿ ያየች የቃል ሥጋ መሆን እማኝ የሆነች የጨለማው ዘመን ተገፎ የጥል ግድግዳው ተገርስሶ ሲፈርስ የአዳምና የልጆቹ ተስፋ ሲፈነጥቅ ሕፃንና እናቱን በአካል አግኝታ አምሃ ሰጥታ ይሰገደች በቅዱስ መጽሐፍ የተሰነደች ቅድስት ሀገር ኢትዮጵያ ተዋሕዶ ኦርቶዶክስ የሀገር ዋልታ ምሰሶ ምዕመናንን በእምነት በጸበሉ ፈውሳ ዘመናት ያሻገረች ብርሃና ዳምጣ ቀለም በጥብጣ ፊደል ቀርጻ የእውቀት ማዕዷን እየመገበች የጥበብ ጽዋዋን እያጠጣች ሀገር ያቆመች ታቦት ይዛ ዘምታ ዳር ድንበር ያስከበረች በደሟ በአጥንቷ አገር ያቆመች እልፍ መነኮሳትን አእላፍ ምዕመናን ጳጳሳት ሳይቀሩ ለመሥዋዕትነት የገበረች ኢትዮጵያን የነፃነት ቀንዲል የለኮሰች ባርነትን አውግዛ የፋሽስትን የምንፍቅና ሸክም ከሕዝብ ጫንቃ ላይ አሽቀንጥራ ጥላ የድል አድራጊነት ዘውድ የተቀዳጀች እምዬ ተዋሕዶ ኦርቶዶክስ ናት። አዎ አሁን የምናወጋችሁ ልንተርክላችሁ የፈቀድ ነው። በዘመናት ያልሸመገለች የሦስት ሺህ ዓመት ዕድሜ ባለጸጋ ሆና በሀገረ እንግሊዝ በጉልምስናና በሽምግልና መሃል ያለች ያለ ዕድሜዋ ሰውነቷ ጎስቆል ብሎ የሐዘን ድባብ ስላጠላባት የአምሳ ዓመቷ አዛውንት ርዕሰ አድባራት ለንደን ደብረ ጽዮን ናት። ይህንን የደብራችን ታሪክ ትረካ ስትሰሙ በወቅቱ የነበሩ ምእመናንን እያወጋን ቃለ መጠየቅም እያደረጋችው ምን ነው አላቀረባችው ማለታችሁ አይቀርም። እውነት ብላችኋል። ነገር ግን ታሪክ እውነት ነው። እውነት ደግሞ በሁኔታዎች የሚቀየር የሚታበል አይደለምና በመካከላችን ያለ ቅያሜና ልዩነቱ ባልተፈታበት ሁኔታ በደጉ ጊዜ በጋራ ያሳለፍነው ታሪክ በጋራ ካልተረክነው ከታሪክነቱ አነታራኪነቱ ስለሚያመዝን አንዱን ወገን ያገለለ፣ አንዱን ወገን ብቻ ዋቢ ያደረገ አቀራረብ ፍትሐዊ ያልሆነ ብቻ ሳይሆን በእግዚአብሔር ፊትም የሚያስጠይቅ በምዕመናን ዘንድም የሚያስተዛዝብ ልዩነቱን የሚያባብስ ሆኖ ስላገኘ ነው። ለሰላምና ለእርቅ እየተደረገ ላለው ጥረት ጥንቃቄ ሲባል የደብራችን አመሰራረት ታሪኩ ላይ ብቻ ያተኮረ ትረካ እንዲሆን መደረጉን እንድትገነዘቡልን እንወዳለን። የርዕሰ አድባራት ለንደን ደብረ ጽዮን ቅድስተ ማርያም ቤተ ክርስቲያን ታሪክ ከብዙ በጥቂቱ እነሆ። ከታቦተ ጽዮን ወደ ለንደን መምጣት በፊት እንደ አውሮፓውያኑ ዘመን አቆጣጠር በ1960 በብሪታንያ ራስ ተፈሪያን እንቅስቃሴ ተጀመረ። ከዚያም አማኑኤል ፎክስ እና ገብረ ወልድ አደምስ ሌሎችም ጓደኞቻቸው ጭምር ዩኒቨርሳል ብላክ ኢምፕሩቭመንት ሶሳይቲ የሚል ማህበር መሰረቱ። በ1968 በአውሮፓውያን ዘመን አቆጣጠር አሜሪካ የተመሰረተው የኢትዮጵያ ወርልድ ፌዴሬሽን የለንደን ቅርንጫፍ ተመሰረተ። ከዚሁ ማህበር ሁለት መልእክተኞች አቶ አማኑኤል ፎክስና አቶ ገብረ ወልድ አደምስ ከእንግሊዝ ወደ ጀማይካ ሄዱ። እዛም ሲደርሱ ብዙዎች ጃማይካውያን በአባ ላእከ ማርያም ማንደፍሮ፣ በኋላም ብጵስና ስማቸው አቡነ ይስሐቅ አሰባሳቢነት የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ለማቋቋም ሲንቀሳቀሱ አገኟቸው። በወቅቱም ለመጠመቅ ያላቸው ፍላጎት ለአባ ላእከ ማርያም ማንደፍሮ ገልጠው፣ ፒንቶ ወይም አንሲንቶ አማኑኤል ደምስና የክርስትና ስሙ ገብረወል ተብለው ተሰይመው ወደ እንግሊዝ አገር ተመለሱ። ወዲያው በለንደን ቤተ ክርስቲያን ለማቋቋም ቅስቀሳም ጀመሩ። ሁኔታው ሲጠናከርና መሰባሰቡ መልክ ሲይዝ ፌዴሬሽኑ ለአባ ለአይከ ማርያም አንደፍሮ ጥሪ አደረገላቸው እሳቸውም የእነዚህን ምዕመናን ፍላጎታቸውን በማየት ንዋየ ቅድሳት ይዘው ሰኔ አንድ ቀን 1966 ዓ ም ወይም በአውሮፓውያኑ ዘመን አቆጣጠር ጁን 8 1974 ከኒውዮርክ መጥተው በለንደን ከተማ ላንካስተር ሮድ ወይም ላድብሩክ ግሮቭ በሚገኘው የሜቶዲስት ቤተ ክርስቲያን ህንፃ ውስጥ በመቶዎች የሚቆጠሩ ራስ ተፈራዋንን አጠመቁ። በዚህ ህንፃ ውስጥ ጽዮን ቅድስተ ማርያም በመባል በይፋ ተመሰረተች። በ1974 በአውሮፓ አቆጣጠር ብፁዕ አቡነ ሳሙኤል የዓለም አብያተ ክርስቲያናት ስብሰባ ላይ የኢትዮጵያ ቤተ ክርስቲያንን ወክለው ተገኝተው ስለነበር በዚያው ወደ ለንደን ጎራ በማለት እነዚህን ምዕመናንን ጎብኝተው ስለ ኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን እምነትና ስርዓት ትምህርት ሰጡ። የታቦተ ጽዮን ወደ ለንደን መምጣት ሃሌሉያ መር በፍኖት ቀደም ሲል በአባ ላይከ ማርያም ማንደፍሮ ጥረት ስለ ለንደን ጽዮን ቤተ ክርስቲያን መመስረት ከቤተ ክነት ጋር በተደረገው መጻጻፍ መሠረት አባ አረጋዊ ወልደ ገብርኤል በኋላም በጵጵስና ስማቸው ብፁዕ አቡነ ዮሐንስ እንደ አውሮፓውያን ዘመን አቆጣጠር በመስከረም ወር 1975 በብፁዕ ወቅዱስ አቡነ ቴዎፍሎስ ፓትራሪክ ፍቃድና ትእዛዝ ተላኩ። አባ አረጋዊ ጽላተ ጽዮንን። ንዋየ ቅድሳትን ይዘው እንግሊዝ በደረሱ ጊዜ በምዕመናን በተለይም በራስ ተፈሪያን ደማቅ አቀባበል ተደረገላቸው። ከላይ በተጠቀሰው ዓመተ ምህረት አባ መዝገበ ሥላሴ ወይም ብፁዕ አቡነ ጎርጎርዮስ ለትምህርትና ለምርምር ጥናት ወደ ለንደን በመጡ ጊዜ ቤተ ክርስቲያኒቱን ጎብኝተዋል። በወቅቱም ወንጌል በማስፋፋት ታላቅ ሐዋርያዊ ተልእኮ እየፈጸሙ የነበሩ አባ አረጋዊ ቦብ ማርሌ ከጀማይካ ወደ ለንደን መጥቶ በነበረ በት ወቅት ተገናኙ። ባዘጋጁትም የመጽሐፍ ቅዱስ ጥናት ላይ ተጋብዞ በማርሊም አክብሮ በመገኘት ጥሩ ግንዛቤ እንዲያገኝ አስችሎታል። ነፃ የትምህርት ዕድል አግኝተው ወደ አየርላንድ ለትምህርት ይመጡ የነበሩ ካህናትና ዲያቆናት፣ በተለይ አባ ኃይለ ኢየሱስ ወይም አቡነ ጎርጎሪዮስ፣ ዲያቆን ገብረ ጊዮርጊስ፣ በኋላም ቀሲስ ገብረ ጊዮርጊስ፣ ዲያቆን አብርሃም አብተ ሥላሴ ወይም ርዕሰ

በልደትና በፋሲካ በዓላት ወቅት ወደ ለንደን በመምጣት ያደረጉት አገልግሎት ቀደምትነት የሚጠቀስ ነው። በቀጠልም አባ ላእከ ማርያም ማንደፍሮ ብፁዕ አቡነ ይስሐቅ ተብለው በምዕራብ አውሮጳ ጳጳስ ተሹመው በየካቲት ወር 1972 ዓ ም ወደ እንግሊዝ በመጡ ጊዜ የምስጢራተ ቤተ ክርስቲያንን ትምህርት፣ ግዕዝ፣ የአማርኛ ቋንቋ፣ የመጽሐፍ ቅዱስ ጥናት፣ የዜማና የቤተ ክርስቲያን

በምዕራብ አገሮች ተወልደው ላደጉ አራት ዲያቆናት የዱቁና ማዕረግ በብፁዕነታቸው ተሹመው አገልግሎቱ ተጠናግሮ ቀጠለ። ሚያዝያ ሁለት ቀን 1976 ዓ ም ቆሞስ አባ አረጋዊ የደብረ ጽዮን የበላይ ጠባቂ ተብለው በብፁዕ ወቅዱስ አቡነ ተክለ ሃይማኖት መሾማቸው ለሚመለከተው ክፍሎች እንዲያውቁት ከደረገ በኋላ የራስ ተፈራውያንና የኢትዮጵያውያን የሚያስፈልጋቸውን ቁጥር ከጊዜ ወደ ጊዜ እየጨመረ በመምጣቱ የተገነዘቡት ለጀማይካውያን ተወላጆች በእንግሊዘኛ ቋንቋ አገልግሎት እንዲሰጥ በማሰብ ሊቀ ብርሃናት ሰለሞን ገብረስላሴ የበላይ ጠባቂ ሆነው በጠቅላይ ቤተ ክህነት ተሾመው ወደ ለንደን መጡ። ሁለተኛዋ ቤተ ክርስቲያንም ጽርሃ ጽዮን ተብላ ለእንግሊዘኛ ቋንቋ ተናጋሪዎች ተከፈተች። እዚህ ላይ ሊቀ ብርሃናት ሰለሞን ገብረስላሴ ከተሾሙበት ቀን ጀምሮ ብዙዎች ራስ ተፈሪያንን ወደ ክርስትና እምነት በመለወጥ እስረኞችን በመጎብኘት የጽራጽዮን ቤተ ክርስቲያን ራሳቸውን ችለው ማገልገልና መተዳደር እስኪችሉ ድረስ በማገልገል ሐዋርያዊ ተጋድሎ ያደረጉ አባት መሆናቸውን ለማውሳት እንወዳለን። አባ አረጋዊ ለረጅም ጊዜ ለቤተ ክርስቲያን ያበረከቱት አስተዋጽኦና የሥራ ፍሬ በማየት ለበለጠ ሐዋርያዊ አገልግሎት ከሚያገለግሉበት ቤተ ክርስቲያን ከደብረ ጽዮን ቅድስተ ማርያም ለጵጵስና ታጩ። ጥር 30 ቀን 1985 ዓ.ም ብፁዕ አቡነ ዮሐንስ ተብለው የአውሮፓ ሊቀጳጳስ ሆነው ተሾሙ። የመጀመሪያው የኢትዮጵያ ኦርቶዶክስ ተዋህዶ የአውሮፓ ሀገረ ስብከት ሊቀጳጳስ ሲሆኑ ርዕሰ አድባራት ለንደን ደብረ ጽዮን ቅድስት ማርያም የሀገረ ስብከቱ ማዕከልና የመጀመሪያዋ መንበረ ጵጵስና ለመሆንም በቅታለች። የብፁ አቡነ ዮሐንስ ድንገተኛ እረፍትና የብፁዓን አበው አገልግሎት በታላቋ ብሪታንያ ለ22 ዓመታት ሐዋርያዊ ተልኮ ሲፈጽሙ ኖረው ብፁዕ አቡነ ዮሐንስ ታኅሳስ 14 ቀን 1990 ዓ ም በድንገት ከዚህ ዓለም በሞት ተለዩ። ብፁዕነታቸው ሕልፈት በካህናት በምዕመናን እንዲሁም አውሮፓ የሚያውቋቸው ሁሉ ዘንድ ከፍተኛ የሆነ ድንጋጤና ሐዘን አደረሰ። ከብፁዕነታቸው እልፈት በኋላ ሰኔ 12 ቀን 199 ዓ.ም ብፁዕ አቡነ ሰላማ በወቅቱ የባሌ አገር ስብከት ሊቀ ጳጳስ በብፁዕ አቡነ ዮሐንስ ቦታ ተተክተው እንዲሰሩ በቅዱስ ሲኖዶስ ተሹመው ወደ ለንደን መጡ። ብፁዕ አቡነ ሰላማም ምዕመናንን በማስተማር በአውሮፓ ቤተ ክርስቲያን በማ

ከምባታ አላባ ጉራጌና ስልጤ ሀገረ ስብከት ከት ሊቀ ጳጳስ በታኅሳስ 26 1991 ዓ ም በአውሮፓ ወደ ለንደን መጡ ብፁዕነታቸው በለንደንና በአውሮፓ በመንቀሳቀስ የወንጌል አገልግሎት እንዲጠናከል አድርገው ተልእኳቸውን በመፈጸም ወደ ኢትዮጵያ ተመልሰዋል በመቀጠልም ሐምሌ አምስት ቀን 1991 ዓ ም ብፁዕ አቡነ ኢሳያስ በወቅቱ የትግራይ ሀገረ ስብከት ሊቀ ጳጳስ የሰሜን ምዕራብ አውሮጳ ሊቀ ጳጳስ ሆነው ተሾሙ። አገልግሎታቸውንም ፈጽመው ወደ ኢትዮጵያ ተመለሱ። ለንደን ደብረ ጽዮን ቅድስት ማርያም ቤተ ክርስቲያን ከተመሠረተችበት ጊዜ አንስቶ የራሷ ንብረት የሆነ ሕንፃ ቤተ ክርስቲያን ስለሌላት የመጀመሪያ አገልግሎት ከተሰጠበት አንከስተር ሮድ ሜቶዲስት ቤተ ክርስቲያን ሕንፃ ላድቭርግሮቭ ጀምሮ ነቲንግ ልጌት ሜቶዲስት ቤተ ክርስቲያን፣ ኢስታክተን አንገሊካን ቤተ ክርስቲያን፣ ሞስኮሮድ ቅዱስ ማቴዎስ ቤተ ክርስቲያን የመሰብሰቢያ አዳራሽ በፍልሰት ስትንከራተት ቆይታ ሐምሌ 5 ቀን 1984 ዓ ም ወደ ግሪን ፓርክ ክራይስት ቤተ ክርስቲያን ስትዘዋወር ቆይታለች። በዚሁም በግሪን ፓርክ ሕንፃ ቤተ ክርስቲያን ውስጥ ከ1984 ዓ ም እስከ 1993 ዓ ም ድረስ ከ8 ዓመታት በላይ አገልግሎት ሲሰጥ ከቆየ በኋላ አምሌ 1993 ዓ ም በድንገት ቤተ ክርስቲያኑ እስከ መስከረም ድረስ ይቀቁ ተባልን። ጉዳዩም መላ ካህናትና ምዕመናንን እንዲሁም የሰበካ ጉባኤውን በጣም አስጨነቀ። ከብዙ የደብዳቤ ልውውጥና ውይይት በኋላ የጊዜ ገደቡ ከመስከረም ተራዝሞ እስከ ገና በዓል እንዲቆይ ተፈቀደልን። ከብዙ ፍለጋና ድካም በኋላ አሁን ያለንበት የቅዱስ ፊልጶስ ሕንፃ ቤተ ክርስቲያን ከተገኙት ሕንፃዎች የበለጠ ተስማሚ መሆኑ ታምኖበት ለመጀመሪያ ጊዜ ከባለቤቶቹ ጋር በጋራ በፕሮግራም ስንጠቀም ከቆየም በኋላ ባለቤቶቹ በአቅራቢያው ላቨንደር ሂል ወደሚገኘው ቤተ ክርስቲያን በመሄዳቸው ሕንፃ ቤተ ክርስቲያኑን ሙሉ በሙሉ እንድንጠቀምበት ሆነ። አልፎም ተርፎ ሕንፃውን ለመግዛት የሚቻልበት እድል መኖሩን ስለታወቀ የግዢው ሂደት ተጀመረ። ግንቦት 24 እንደ አውሮፓውያን አቆጣጠር በ2003 አዲስ የሰበካ መንፈሳዊ አስተዳደር ተመረጠ። የሰበካ ጉባኤውም ህንፃ ቤተ ክርስቲያኑ ግዢ ቅድሚያ በመስጠት በተደጋጋሚ አንግሊካን ቤተ ክርስቲያን ጋር በተደረገው የደብዳቤ ልውውጥ መሰረት ዋናው ሕንፃ ቤተ ክርስቲያንና ከጎኑ የሚገኘው በመሐንዲስ ተገምቶ በአንድ ነጥብ ሰባት ሚሊዮን ፓውንድ ለመግዛት ስምምነት ላይ ተደርሶ በስድስት ዓመታት የሚያልቅ የቀስ በቀስ ክፍያ ማከናወን ከቤተ ክርስቲያኑ ባለቤቶች ጋር ስምምነት የተደረሰ ቢሆንም በካህናቱና በምእመናኑ በሰንበት ትምህርት ቤት አባላቱ ብርቱ ጥረት ከውሉ ቀድሞ በአራት ዓመታት ውስጥ ክፍያው ተጠናቆ በ2011 እንደ አውሮፓውያን አቆጣጠር ህንፃ ቤተ ክርስቲያኑ ከዕዳ ነፃ የሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ንብረት ለመሆን በቃ። ሃሌሉያ። መርበፍኖ ቤተ ክርስቲያናችንን ያጋጠማት ፈተናና የወደፊት ተስፋ የሁሉ አቃፊና ሰብሳቢ ደብረ ጽዮን መሠረቷ ጠንክሮ ማኅበረ ምዕመናኑም በመብዛት ወደ ተሻለ አገልግሎት ማማ ላይ ለመውጣትና ከትውልድ ወደ ትውልድ የሚተላለፍ በሀገር እንግሊዝ ለሚወለዱ ለተተኪ ትውልድ የሚሆን ቅርስና ውርስ የሚሆን የኢትዮጵያ ቤተ ክርስቲያን የራሷ የሆነ ሕንፃ ቤተ ክርስቲያን ባለቤት በሆነችበት ማግስት ብዙም አይቆይ መቋጫ ወዳልተገኘለት ማለቂያ ወደ ሌለው የክፍፍል ጉዞ ምዕራፍ መነሻ ሆኖ እንደ ዋዛ የተጀመረው አለመግባባት ለከፍተኛ ግጭትና ሁከት መነሻ ሆኖ ከዓመት በላይ የፈጀ ክርክር በእንግሊዝ ከፍተኛ ፍርድ ቤት ሲከናወን ቆይቶ ዳኛው የመጨረሻና ሁለቱን ወገኖች ያቀራርባል ያለ ውሳኔ ወሰነ። ጉዳዩ በርቅ ለመፍታትን ብዙ ጥረቶች ቢደረጉም ሳይሳካ ቀርተዋል። በተፈጠረው አለመግባባትና ግጭት ምክንያት ከፍተኛ የሞራልና የሥነ ልቡና ቀውሶችን አስከትሏል። ስደተኛ ማኅበረሰቡን ከፋፍለዋል። ወዳጅ ዘመዶችን አቀያይሞ አለያይተዋል። በሚሊዮን ፓውንድ የሚቆጠር ገንዘብ በፍርድ ቤት ዳኝነትም ጠበቃ ወጪ ሰበብ ወድሟል። አደጋውያን እናት አባቶች ለበሽታ ዳርጓል። የውከትና ብጥብጥ ወቅት የነበሩ ሕፃናት ላይ ከፍተኛ የሥነ ልቦና ስብራትና ድንጋጤን አሳድሯል። ከምንም በላይ ታቦተ ጽዮንንና እግዚአብሔርን የሚያሳዝን ሥራ ተሠርቷል። ለትውልድ የሚሆን ርስት ባለቤት ያደረገንን እግዚአብሔርን ደጋግመን በደል ነው፣ አስቀየም ነው። አዎ ትላንት በነበረው ግጭት ብዙ ስህተቶች ተሰርተዋል። አሁን ጊዜው ሁላችንም የእግዚአብሔር እግር ስር ወድቀን ይቅርታ የምንጠይቅበት ጊዜ ነው። ያለፈው የመካሰስና የመወነጃጀል ጊዜ ይበቃናል። እውነት ነው። የጽዮን ልጆች ብዙ ክፉና ደግ ጊዜን አልፈው ብዙ እርሻን አርሰው ብዙ ዘር ዘርተው ባጨዳው ወቅት አዝመራው ወደ ጎተራው በመሰብሰቢያው ጊዜ አብረው መቆማቃታቸው ከባዱን ዳገት አብረው ወጥተው ሜዳው ላይ ጉልበታቸው ዛለ። በዚያች ክፉ ቀን በሥጋ ሠራውን በነፍስ ተቋሰሉ። ያ ሁሉ የደስታ የምስጋና ያ ሁሉ የዕልልታና የዝማሬ ቀናት ሁሉ ተረሱ። ዛሬም የጽብ ግድግዳው አልፈረሰም፣ ያ ጥቁር መጋረጃም አልተገፈፈም። ዛሬም ለ13 ዓመታት የተጫነባቸው የቂም የበቀል ቀንበር የሚያነሳላቸው መስያተው ጀርባቸው በመለያየት ጎብጦ ትከሻቸው በጸብ ብዛት ዝሎ እነሆ ዛሬም በአንድ እግር እያነከሱ ረጅሙንና አድካሚውን ጉዞ እያዘገሙ ይገኛሉ።

የተረገም ቸርነቱ ብዙ የሆነው አምላካችን እግዚአብሔር ክፉ ቀን ይለያየን፣ ደግ ደግ ቀን አምጥቶ አንድ ያደርያደርያል። ብዙ ቃዱ ይሁንልን፣ አሜን። ፍቅር ጠፍቶ ከትውልዱ በጸብ